1995 ዓ.ም ጀምሮ በፎቶግራፍ ስራና በቪዲዮግራፍ ስራ ይበልጥ ደግሞ በፎቶግራፍ ስራ ለ23 ና ለ24 ዓመት በዚህ ስራ ላይ ይገኛለሁ። ለእኔ የውስጤን የምገልጽበት ያለውን ሂደቶችን የምገልጽበትና ለራሴ ደግሞ የምዝናናበትና የውስጤን የማስረዳበት ስራ ነው ብዬ አስባለሁ። ታሪክ ከምናስቀምጥባቸው ነገሮች መካከል አንዱ ፎቶግራፍ ነው። አንዱ በልጥ ደግሞ ትልቁ ፎቶግራፍ ከሌለ ታሪኮችን ወደ ቀጣይ ትውልድ ማስተላለፍ በጣም ይከብዳል። ታሪኮችን በጽሁፍ ልናስረዳ እንችላለን፣ በተለያየ ነገር ልናስረዳ እንችላለን። ለነገር ግን ኤቪደንስ ወይም ማስረጃ ሊሆንልን የሚችለው ነገር ፎቶግራፍ ነው። ፎቶቻችንን ከ1995 ዓ ም ጀምሮ ካፕቸር ለማድረግ ወይም በፎቶግራፍ ለማስቀረት ከ95 ዓመተ ምህረት ጀምሮ ቢያንስ የሁለትና የሶስት ዓመት ክፍተት በስተቀር ሁሉም ላይ መገኘት ችያለሁ። ይሄ ማለት የሂደቱን ብቻ ሳይሆን የምናሳየው የአገሪቷንም የለውጥ የምናሳይበት የከተማውን ለውጥ የምናሳይበት የሙስሊሙ በዓላቶች ምን ያህል እድገቱን እያሳየ እንደሆነ የፕሮግራሙ ድምቀት ምን ያህል እየሆነ የምናሳይበት ነው እና ኢድ ሰላቶቻችን ለምሳሌ ጎዳና ይፍጣር ሁሉንም ላይ ነበርን እና ጎዳና ፊጣ ሲጀመር ጀምሮ አሁን ድረስ ያለውን ፎቶግራፍ ካፕቸር አድርገናል እና ካፕቸር ሳደርግ እንዳልኩሽ በዛ ውስጥ ያሉ ነገሮችን እያስቀምጥ እንሄዳለን። ማለት በፊት ከፎቶ በፊት የሁለቱ ሃይማኖት አባቶችን ግንኙነት በደንብ አውቀዋለሁ። በተለያየ ጊዜ ላይ ኢትዮጵያ እስልምና ጉዳዮች ፕሬዚዳንት በነበሩ ጊዜም ከዛ በፊትም በነበረው ጊዜ ላይ የነበራቸው ግንኙነትና አብሮ የመሆን የጓደኝነት ስሜት እንደነበረው በደንብ አውቃለሁ እና አባ በሚመጡ ይመጣሉ ብለን አልጠበቅንም ነበር። ግን በሚመጡ ሰዓት የሆነ ነገር ካፕቸር ማድረግ እንዳለብኝ ለራሴ ወሰንኩ። መወሰን ብቻ ሳይሆን ያን ፎቶ ባነሳው ደግሞ ምን ያህል ሕዝቡ ላይ የሚመጣው ቀድሜም ስለተረዳው ስለነበረ እሳቸው ላይ ትኩረት ማድረግ ነበረብኝ። የወጣው አንድ ፎቶ ነው፣ ኖርማሊ ያነሳ ነው ከ50ና ከ60 ፎቶ በላይ ነው። እያንዳንዱን ነገሮች ነው ካፕቸር ያረኳቸው። ያንን ነገር ካፕቸር ሳረግ የእሳቸውን ነገር ለማውጣት ሞክራለሁ። በዛ ፎቶ ላይ እንደታየው ብዙ ነገር ይገልጻል። የሰውን ሀሰን ይገልጻል። የሁለቱ ሃይማኖቶችን አብሮ የመኖር እሳቤንም ይገልጻል። ያን ፎቶ በማንሳቴና የዛ ፎቶ ታሪክ አካል በመሆኔ በጣም ደስተኛ ነኝ። ሙፍቲ ለረጅም ዓመታት ነው የማውቃቸው፣ ከ1995 ዓ.ም ጀምሮ የመጀመሪያ ፎቶ አነሳሁ ብዬ የማስበውም እሳቸውን ነው፣ ፎቶ ሲጀምር ማለት። እሳቸው በህይወታቸው ሲኖሩ ስለ አንድነት፣ ስለ እኩልነት፣ ስለ ሰውነት ነው ሲሰብኩ የነበረው። ያ ነገር ከሌለ የእኔ ብቻ መኖር ለሌላው ጥቅም ሊኖር አይችልም። እኔ ብቻ ብኖር አንድ አስተሳሰብ ብቻ ይኖር ብለን ብናስብ ያ አስተሳሰብ ብቻ አንድ ቦታ ላይ ተቀምጦ መኖር ይከብዳል በዚች ሀገር ላይ። ስለዚህ የአንድነታችንና የሰላማችንን ዋናው መነሻ አንድነታችን ስለሚሆን አንድነት ላይ መስራት አንድ ለመሆን መጣር አስፈላጊ ነው። እንደ እንዳልኩሽ ከእሳቸው ጋር ብዙ በመቆየቴ ከእሳቸው ጋር አብሬ ብዙ ነገሮችን ከማሳለፌ የእሳቸው አስተሳሰብ ይገባኛል፣ የእሳቸው ልፋት ይገባኛል። ስለዚህ በብዛት ፎቶዎችን ሳነሳ እንደ ፎቶ የሃይማኖት አባቶች ያላቸውን ኮሚኒኬሽን የሚያሳይ፣ የመከባበራቸውን የሚያሳይ፣ አንድነታቸውን የሚያሳይ እነሱ ሲገናኙ የሚናሳየውን ነገር አብዛኞቻችን ብናሳየው፣ አብረን ብንኖረው የተሻለች ኢትዮጵያ፣ የተሻለች ሀገር መፍጠር እንችላለን እና በቀጣይም መስራት የምፈልገው እንዲ አይነት